የጋዜጠኛ ገነነ መኩሪያ ሊብሮ ባለቤት በቁጥጥር ስር ዋለች። ይህ ጉዳይ በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው ሰምተናል። በሌላ በኩል ቴድሮስ ካሳሁን ቴዲ አፍሮ አምስት ሚሊዮን ብር ተፈርዶለታል። ስለ ጉዳዩ በዝርዝር ትሰማላችሁ። ይህ ወሬ ፕላስ ነው። የጋዜጠኛ ገነነ መኩሪያ ባለቤትን ጨምሮ ተጠርጣሪዎች ፍርድ ቤት ቀረቡ። ፖሊስ 14 ቀን ቀነ ቀጥሮ ጠይቋል። ፍርድ ቤትም ጥያቄውን ተቀብለዋል። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር ወለዋል። ባለቤቱ ወይዘሮ አስቴር አየለ አቶ ይታየው ወይም ሚትኬ፣ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግቷል። ተጠርጣሪዎቹ ትላንትና አርብም ፍርድ ቤት ቀርበዋል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎች ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀን ጊዜ ቀጠሮ እንዲሰጠው ጥያቄ አቅርበዋል። ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀን አስመልክቶ ፍቃድ ሰጥቷል። ይህ ጉዳይ በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው ተረጋግጧል። የጋዜጠኛ ገነነ መኩሪያ ሊብሮ ህልፈት ህይወትን ምክንያት የሚያጣራ የምርመራ ቡድንም ተቋቁመዋል። የኮሚቴው አባሎች በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደት ለተቋሙ ከፍተኛ ኃላፊዎችም ያሳውቃሉ። የተዳፈኑ የሚመስሉ ውስብስብ ወንጀሎችን አፈንፍነውና አነፍንፎ በማጋለጥ የረጅም ጊዜ ልምድና እውቀት በአካበቱ አባሎች የተዋቀረው የምርመራ ቡድን መዋቅሩን ለመስማት ችሏል። ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት በኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው ነው የተሰማው በቀደምትነት በጋዜጠኛ ገነነ መኩሪያ ሊብሮ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበረ ይታወሳል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ሕልፈት ምክንያት ጥያቄ ላቀረቡ የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ የሚዘነጋ አይደለም። በተለይ አንድ ኃላፊ፣ ከሞተ ሶስት ዓመት ለሆነው ሰው የሞት ምክንያቱን መጠየቅ አይገባችሁም የሚል ምላሽ ሰጥተውም ነበር። የኛ የአዲስ አበባ ፖሊስ ባልደረባ የሆኑ መኮንን ምላሽ በርካቶችንም አስቆጥቷል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ መኩሪያ ባለቤት እንዲሁም አራት ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መስርተዋል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸው አካተው ነበር። ከዚህ ቀደም በጋዜጠኛ ገነነ መኩሪያ አልፈትን አስመልክቶ የተሰጡ ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነት ሊያገኙ አልቻሉም። የጋዜጠኛ ገነነ ታናሽ ወንድም የሆኑት አቶ አለማየሁ መኩሪያ የወንዱምወንድሙ አስክሬኑ ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረቡ ተሰምቷል። ጉዳዩ ተዳፍኖ እንዳይቀን የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ በመጀመሩ የተለያዩ አካላት ምስጋናቸውን እያቀረቡ ይገኛሉ። የተቋሙ ጠቅላይ አዛዥ የሆኑት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ምስጋናም እንደሚገባቸው በተለያየ መንገድ ሲጽፉም ተመልክተናል። ሕዝቡ በመንግስት ላይ ያለው እምነት እንዲጎለብት የሕግ የበላይነት ለማረጋገጥ ይበል የሚያሰኝ ተግባር መሆኑንም ሀሳቦቻቸውን ሲያጋሩ ተመልክተናል። በተለያየ መንገድም ፍትህ ለገነነ መኩሪያ በሚል የገነነ መኩሪያ ደም ደመ ከልብ ሆኖ እንዳይቀር ፍትህ እየተጠየቀ ይገኛል። ወደ ሁለተኛ ጉዳያችን ስንሻገር ድምፃዊ ቴድሮስ ካሳሁን ቴዲ አፍሮን አምስት ሚሊዮን ብር ተፈርዶለታል። ድምፃዊ ቴድሮስ ካሳሁን ቴዲ አፍሮና በላይን ፕሮሞሽን መካከል ለአመታት ሲካሄድ የቆየው ክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ጥቅምት 25 ቀን 2018 ዓ ም አምስት ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቷ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪው አካል የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይን ፕሮሞሽን ለድምፃዊ ቴድሮስ ካሳሁን አምስት ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ የሆነው ድምፃዊ ቴድሮስ ካሳሁን የካቲት 14 2012 ዓ ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ካዘጋጁ ላይን ፕሮሞሽን ጋር የገባ ውል መጣሱን ተከትሎ ነው። ድምፃዊ ቴድሮስ ካሳሁን ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ የካቲት 15 ቀን 2012 ዓ ም ጀምሮ ከሚታሰብ ዘጠኝ በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። የፍርድ ቤቶቹም ሂደት የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 2016 ዓ.ም በዋለው ችሎት ላይን ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ ነበር። የፌዴራል ጠቅላይ ፍርድ ቤት ተከሳሽ ላይን ፕሮሞሽን በውሳኔው ቅር በመሰኘቱ ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጓል። አድርገዋል። የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡ እንዲከፍለው የአፈጻጸም ክስ ከፈተ። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓም በነበረ ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርቦናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን የሚል ምላሽ በመስጠት ክፍያውን ለማስቆም መክሮ ነበረ። እንግዲህ ከዚህ ክስ ሂደት በኋላ የመጨረሻ ውሳኔ የሆነው የሰበር ሰሚ ችሎት የተከሳሽን የመጨረሻ ይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጽም የተባለው ውሳኔ አግባብ ነው ሲል የሥር ፍርድ ቤት ውሳኔን በማጽናት መዝገቡን ዘግቷል። ይህ ወሬ ፕላስ ነው። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችን ይጠንክር።